ሄሎ ትሬደርስ እንዴት ናችሁ? ከብዙ ጊዜ በኋላ እንዴት ክሪፕቶ ትሬድ ማድረግ እንችላለን ብላችሁ የጠየቃችሁን መሰረት ዛሬ ይዤላችሁ መጥቻለሁ። ከዚህ በፊት የሰራሁትን ብዙዎቻችሁ ተመልክታችሁኛል። ወይም ደግሞ ከአንተ ጋር ብለን ትሬድ ማድረግ እንፈል እንዴት ነው የምንጀምረው ላላችሁኝ ጥያቄ ዛሬ ይሄ ቪዲዮ ለእናንተ ትልቅ ትልቅ ምላሽ ሆናችኋል። እስከ መጨረሻው ድረስ በደንብ ተከታተሉኝ። ከዚህ በፊት ከ14 ወደ 600 የቀየርኩትን አሳየቻችኋለሁ። ከ150 ወደ 50 የቀየርኩትን አሳየቻችኋለሁ። በጭማሪም ደግሞ ከ28 ወደ 80 የቀየርኩትን አሳየቻችኋለሁ። በቅርቡ ደግሞ ከ80 ወደ 420 የቀየርኩትን አሳየቻችኋለሁ። በቅርቡም ደግሞ ቻሌንጅ ስለምንጀምር ማለት ነው ወደ 200 ዶላር ከዛም ደግሞ ወደ 100 ዶላር ደግሞ እንደ ካፒታል ጠቅመን ደግሞ ወደ ሌላ ትልቅ ደረጃ ለመድረስ የምንሞክርበት ስለሆነ ሁላችሁም ቻሌንጅ ለመቀላቀል የግዴታ ማወቅ ስላለባቸው ዛሬ ቪዲዮ ይሰራላችሁ። አሁን ከስክሮል የተዘረዘሩላችሁ ማንኛውም አይነት ኤክስቼንጅ መጠቀም ትችላላችሁ። ዳሳዎችን እናልፋለን። ሰብስክራይብ ማድረግ እንዳይረሳ፣ በቀጥታ ወደ ቪዲዮ እናልፋለን። ሶ እናንተ እንዳልኳችሁ የፈለጋችሁ መጠቀም ትችላላችሁ ማለት ነው። እንደምትመለከቱት ከእናንተ ጋር አሁን ትሬድ እያደረኩ ማሳያችሁ ማለት ነው። እንደምትመለከቱት እዚህ ላይ ወደ ሶስት ዶላር አካባቢ ቀንሶብኛል ማለት ነው። ከትሬድ ከማድረገው ላይ ሪስክ ያረኩታል። እንዲሁም ደግሞ ለምሳሌ ከታች እንደምትመለከቱት እኔ ፕሮፊት የማውጣት የምችል ከስር እንደምትመለከቱት መቶ ሀምሳ ስድስት የሚል አለ። ወይም ደግሞ ስክሪቷ ምልክት በምትነኩበት ቴክ ፕሮፊት መቶ ሀምሳ ስድስት ላይ ሀያ ስድስት ዶላር ፕሮፊት ይዤ እወጣለሁ። ወይም ደግሞ መቶ አዘጠ ሲነካ ደግሞ ሰባት ዶላር እንደቀነሰቢ ደግሞ ሪስክ ማኔጅመንት ማለት ይሄ ነው። ሪስክ ይዤ በዚህ እወጣለሁ ማለት ነው። ስለዚህ እንደምትመለከቱት ደግሞ ቻርት መመለከት ከፈለጋችሁ ቻርቱ ማየት ይቻላችሁ ማለት ነው። እንደምትመለከቱ በጣም እየወረደ ነው ያለ ስለዚህ ይሄ ላይ ደስ የሚለው ደግሞ ወረደም ከፍ አለም ደግሞ እናንተ ዚ ገንዘብ መስራት ትችላላችሁ። ሎንግ ብላችሁ ላይ ከሄደ ገንዘብ ትሰራላችሁ። ሾርት ብላችሁ ደግሞ ነታች ከሄደ ደግሞ እናንተ አሁንም ገንዘብ ትሰራላችሁ ማለት ነው። ዋናው በእናንተ ተቃራኒ ሄድባችሁ ነው። ስለዚህ መጀመሪያ የሚያስፈልጋችሁ ምንድን ነው ከተባለ ገንዘብ ያስፈልጋችኋል ማለት ነው። አሁን ቶ ሁለት ያህል ልክ እንደ ስታደረጉ ዘጠና አራት ያህል ማለት ነው ምክንያቱም ገንዘቡን እየቀነሰብኝ ስለሆነ ማለት ነው። ስለዚህ አሁን እንደምትመለከቱ ወደዚህ ከገባችኋ ለም ታደርጋላችሁ ማለት ነው። ይሄ ትሬድ ሊያስወጣኝ ይችላል። እናንተ ደግሞ እዚህ ማወቅ ያለባችሁ ትሬዲንግ ሲባል ሁልጊዜ የገንዘብ እናገኝበት ነገር አይደለም። ቀላል ቢሆን ድሮ ሁላችንም በፍጥነት ገብተን ትልቅ ደረጃ እንደርስበት ነበር። ቀስ በቀስ የሚጨመር ነገር ስለሆነ ማለት ነው። ስለዚህ አሁን ይህን ከዚህ በፊት የሰራሁላችሁ ነው። ከሀያ ስምንት ወደ መሶማን ቀየርኩት ነበር። የሚያስፈልገ ነገር ነበር ግማሽ ማውጣት፣ ከዚም ደግሞ የቀረውም ትሬድ ያደርኩበት አሁን ዘጠ አራት ድጋሚ ያድርሸው ነው ማለት ነው። እነ ትመለከት ወደዚህ ከመጣችሁ በኋላ ላይ ከምትመለከቷት ላይ ፊቸር ምታላችሁ፣ ወደ ፊቸር ትሄዳላችሁ። ማንኛውንም ኤክስቼንጅ ሊሆን ይችላል፣ ሁሉም ኤክስቼንጅ ይሰራላችኋል ማለት ነው። በመቀጠም ወደዚህ ከገባችሁ በኋላ ትራንስፈር ቱል ታላችሁ። ትራንስፈር ካላችሁ በኋላ ያላችሁ ገንዘብ ከስፖት ወደ ፊቸር ለማስተላለፍ ወደዚህ ከመጣችሁ በኋላ ለምሳሌ ያክል የሆን ያክል ገንዘብ ታስቀምጡለትና ትራንስፈር የምትሉበት ሰዓት እኒያውም ፊቸር ላይ ስላለ ነው ማለት ነው። በመቀጠል ሚን ካረጋችሁ ታረጋላችሁ፣ ቀጥታ ወደ ትሬዲንግ ለማስገባችሁ ማለት ነው። እኔ ቀለል ባለአማርኛ ማሳያችሁ ስትራቴጂ ምናምን ሳይሆን አሁን ማሳያችሁ ላይክ እንዴት እንጀምራለን፣ እኛስ እንዴት ገብተን ትሬድ እናደርጋለን የሚሆን ማሳያችሁ ማለት ነው። ስለዚህ መቀጠልም አሁን ይታያችኋላ፣ የኔ አሮ ታያችኋለች አደለም? ከትሬድ ጎን ፊቸር ምታለች ማለት ነው። ወደዚህ የምትመጡበት ሰዓት እንደምትመለከቱት እንደዚህ ተዘርዝሮላችኋል ማለት ነው። ሶ እንደዚህ ከተዘረዘረላችሁ ኋላ ምን ታደርጋላችሁ ማለት ነው። ለምሳሌ ያክል ዛሬ አንተ ምንድ ትሬድ ማድረግ ይፈለግ ወይም ደግሞ ስለምን አሪፍ ነገር ሰምተሃል። እኔ አብዛኛው መወደው ሶላና ፍላክሽ የሚያደግ እንዲሁም ደግሞ ቮላታሊቲ በጣም ከፍተኛ ስለሆነ በጣም መወደዋለሁ። ስለዚህ እኔ ሶላና መርጫ አለው። እናንተ ሌላ ነገር መጣሉ ካላችሁ ደግሞ እዚህ የምታችሁ የፈለጋችሁ መምረጥ ትችላላችሁ ማለት ለምሳሌ ፓውስም አለ ፓውስ መምረጥ ትችላላችሁ ኢቴሬም አለ ለምሳሌ ኢቴሬም ንምረጥ ካላችሁ በእነዚት መልኩ ይቀምጥላችኋል ማለት ነው አሁን ኢቴሬምን ከመረጣችኋለ ደግሞ ማወቅ ያለባችሁ ነገር ማንኛውም ት እንዳልኳችሁ ቅድም ማንኛው ይነት ኤክስቼንጅ መጠቀም ትችላላችሁ ለምሳሌ ያክል ክሮስ ሚለው አለ ከሰር ነው የምትመለከቱት ይህ የምትነኩበት ሰዓት ክሮስና አይዞሌትድ የሚባል ነገር አለ የሁለቱ ልዩነት በቀላሉ ያስረዳችሁ አይዞሌትድ ከሆነ ለምሳሌ ያክል በሀያ ዶላር ትሬድ ከገባችሁ ሀያ ዋን ዶላር ብቻ የሚጠቀምባችሁ ክሮስ ከሆነ ደግሞ ሀያ ዶላር ለምሳሌ ደግሞ ሀያ ዶላርን አስቀምጣችሁ በአስር ዶላር ገብታችሁ ልክ አስሩ ሲያልቅ ደግሞ አስሩን ተጠቀም ማለት ከፈለጋችሁ ደግሞ ክሮስ መጠቀም ይቻላላችሁ ማለት ነው። አይዞሌትድ ከሆነ በአንድ ጊዜ ሙሉን ይጠቀመዋል። ክሮስ ከሆነ ደግሞ የዚኛውን ካለቀ በኋላ ወደዛ ሄዳል፣ ካላለቀበት ደግሞ ከዚኛው እንዳለ እየጨመረ ሄዳል ማለት ነው። ምንም የተለየ ነገር የለውም። ለምሳሌ ግን እናንተ ገንዘባችሁን መቆጠም እንዲሁም ደግሞ ጀማሪ ከሆናችሁ አይዞሌትድ መከራችኋል። ምክንያቱም ገንዘባችሁ ሙሉ ዛሬ አስገብታችሁ ለምሳሌ ያክል መቶ ዶላር ብታስገቡ እና ደግሞ ትሬዱን በአስር ዶላር ብትገቡት አይዞሌትድ ከሆነ አስራን ዶላር ብቻ ይጠቀምና ዘጠና ዶላር ያስቀርላቸዋል። ያኛው ክሮስ ከሆነ ደግሞ አስራን ዶላር ሲቀንስበት ወደዛ ሄደ ንን የሳበ ያመጣባችሁና እስከ መጨረሻ ድረስ ይታገላል ማለት ነው። ምክንያቱም ቶሎ ፌል ላታረጉ ሰው የሚፈልግ ነው ክሮስ። ሁለቱም የተለያየ የራሳቸው ጠቀሜታ አለው። እኔ ግን አሁን የምመክራችሁ ያኛው ነው ማለት ነው። ስለዚህ ወደዚህ ከመጣችሁ ዋል ምታደረጋላችሁ ማለት ነው። እኔ አይዞሌትድን ኮንፊርም ሏለ ማለት ነው። እንደምትመለከቱ እዚህ ላይ ሌቨሬጅ አለ ማለት ነው። ሌቨሬጅ ማለት ደግሞ የእናንተን የምትገቡበት የምታባዙበት እንዲሁም ደግሞ በበዛ ቁጥር የእናንተ ሪስካችሁ ከፍ እያለ እንዲሁም ደግሞ የምታገኙትም ሪስክ እና ሪዋርዳችሁ ከፍ እያለ ይላል። በቀነሰ ቁጥር ደግሞ ሪስክ እና ሪዋርዳችሁ እየቀነሰ ይሄዳል ማለት ነው። ኢንቴክስ ካረኩት እስከ አስራ አምስት ነጥብ ስድስት አምስት ኢቴሪየም መግዛት ይችላለሁ ማለት ነው። ልክ እንደዚህ በቀነስ ቁጥር ደግሞ የምትመለከቱ ኢቴሪየም አብሮ እየቀነሰ ይመጣል ማለት ነው። ለምሳሌ ያክል እኔ ኦኬ እኔ አብዛኛው የምክራችሁ እንዲሁም ደግሞ ሪስክ ላለመውሰድም ወደዚህ አድርጋችሁ ተጠቀሙ። ምክራችሁ ላይክ ሀምሳ ወይም ደግሞ ወደ ሰላሳ አድርጋችሁ ማለት ነው። ለምሳሌ ሰላሳ ሁለት አረኩትና ኮንቲኑ እለዋለሁ ማለት ነው። ልክ እንደዚህ ካደረኩት በኋላ አሁን ልዩነት ላሳያችሁ ለምሳሌ ያክል 67 ዶላር ነው ያለኝ። ሙሉ መጠቀም ይፈልጋል በምልበት ሰዓት ራሷ አሁን ካልኩሌት ያደርገዋል ማለት ነው። ካልኩሌት ካደረገ በኋላ እኔ የሚሸነፍበት ወይም ደግሞ ሊኩዴት መሆንበትን ሰዓት ይነግረኛል። ለምሳሌ ያክል ልክ እንደዚህ አደረገ ኦፕን በለውና፣ አሁን ለመግባት አለ ኦፕን ካልነው በኋላ ልክ እንደዚህ አደረገ ማርኬት አሁን ባለበት ፕራይስ ግባ ለምንለው ሎንግ በምንገባበት ሰዓት ፕራይሱ 1750 ከገባ ሊኩዴቱንን ሙሉ ለሙሉ እንወጣለን። እንዲሁ ከስር ነው የምትመለከቱት። ደግሞ ሾርት ወደ ላይ ወጥቶ ደግሞ 1859 ከወጣ ደግሞ አሁንም እንሸንፋለን ማለት ነው። ለምሳሌ ያክል ሪስካችን መቀነስ ከፈለግን ደግሞ አሁን ቅድም እንዳልኳችሁ የሾርቱ ማየት ትችላላችሁ። 1 ስልሳ ሲል ተወጣለን ያለኝ አይደል፣ ላሳያችሁ አሁን ደግሞ ልቀንሰው ወደ 12 አድርገውና ስትመለስ ደግሞ 1860 ያለኝ እንደምትመለከቱት 1956 ያደረጓል ማለት ነው። ሪስካችሁን በቀነሳችሁት ቁጥር ምታገኙትንም እየቀነሳችሁ ትመጣላችሁ። ሪስካችሁን በጨመራችሁ ቁጥር ደግሞ ላይክ ሪስክ ስትወስዱ ትልቅ ነገር ታገኛላችሁ እንደሚባለው ነገር ማለት ነው። ልክ እንደዚህ ታዩታላችሁ። የክሮስና እንዲሁም ደግሞ የአይዞሌትድ ደግሞ እንዴት መሰላችሁ ለምሳሌ ያክል አሁን እኔ ያረኩት አይዞሌትድ ነው። አይዞሌትድ ስለሆነ እንደምትመለከቱት ሚለኝ ምንድነው እንደምትመለከቱት 1956 ሲሆን ትወጣለን የሚለኝ ሪስኩ መቀነስ ከፈለጋችሁ ደግሞ አይሶሌትድን ወደ ክሮስ ላድርገውና እንደምትመለከቱት ከዛ ብሩን ትንሽ ይቀንሰው ሁሉን ይጠቅማል። ግን ለምሳሌ ያክል በ20 ፐርሰንት ብገባበት እንደምትመለከቱት ሊኩዴት የሚደረግ 2559 ላይ ነው ማለት ነው። ይሄ ማለት 2559 ላይ ሊኩዴት ይደረጋለሁ ማለት ደግሞ ምን ያክል ልጓዝ እንደምችል ነገር ግን የምታገኙት ደግሞ ዜሮ ነጥብ ምናምን እያለን የሚሄድ አሁን እንዴት ነው ትሬድ ምንገባ ብላችሁ የምትጠይቁኝ እንዲሁም ደግሞ ከዚህ በኋላ ለቻሌንጁ በማስቀምጥላችሁ ስት እናንተ ወዲያው እንድትገቡ። አሁን ምንጀምረው ቻሌንጅ ስላለ ወደ 200 ዶላር ማለት ነው። እንዴት ነው ምንገባ ብላችሁ ጠይቃችሁ፣ ለምሳሌ ያክል ሶላነ መረጡ አልኳችሁ ሶላነ መረጣችሁ። ከዚም አይዞሌትድ ታደረጉታላችሁ። የብዛኛው ቻሌንጅ ማስቀምጥላችሁ በዛ ስለሆነ እናንተ ንደ መግባት ያለባችሁ ጀማሪ ከሆናችሁ በዛ ስለሆነ ነው ማለት ነው። አይዞሌትድ ታደረጉታላችሁ። መቀጠልም ኮንቲኒ ትሉታላችሁ። በመቀጠሉ እንደመጣችሁ ሊቨሬጃችሁ ለምሳሌ ያክል ኦኬ አሳያችሁ። አሁን እዚህ እንምጣና ወደ አስር እናደርገው አስር ከረግም በኋላ ኮንፊርም እንበለው እና በአስር ሊቨሬጅ ግቡ ካልኳችሁ ለምሳሌ ለእናንተ ለማሳየት ስለሆነ ዝም ብዬ አንድ ዶላር ላድርገው። ያው አሁን ምንም ሳላጠናበት ለእናንተ ለማሳየት ሪስክ አድርጌ የሚገባበት ስለሆነ ማለት ነው። ሶስት ዶላር እንበለዎች ሶስት ዶላር ካልኩ ስለ ንደ የምትመለከቱት አሁን 1808 አለ እናንተ የነገር ይጨምራል ብላችሁ ካሰባችሁ 1830 ይገባ ብላችሁ ካሰባችሁ ሎንግ ትሉታላችሁ። ወይም ደግሞ ፕራይሱ ሳይሆን የሚቀንስ ይመስለኛል ብላችሁ ካሰባችሁ ደግሞ ሾርት ትገባላችሁ ማለት ነው። ወይም ደግሞ ቻርቱ ማየት ይችላላችሁ። ለምሳሌ ቻርቱ እንደምትመለከቱት ልክ እንደዚህ መጥቶ በጣም እየወረድባችሁ ከመጣ ሊጨምር ይችላል ብላችሁ ካሰባችሁ፣ ቅድም እንዳልኳች ትገባላችሁ። ለምሳሌ ያክላውን ኦፕን ሾርት ልበለው ማለት ነው። ቀላልነትን ማሳያቸውን ኦፕን ሾርት ይለዋለሁ። ላይክ አስገባኝ ማለት ነው። ኦፕን ሾርት እዩ ያለው እንደምትመለከቱ ኦርደር ፊልድ ይለኛል ማለት ነው። ከዚ እንደምትመለከቱት ማርኬት ፕራይስ ነው ያደረኩት። ስለዚህ አሁን እንደምትመለከቱት ከታች አመጣልኝ ማለት እንደምታዩት አሁን እየቀነሰብኝ ያለ ነገር ግን የገባውበት ሪስክ ምንድን ነው የሚለው የገባበት ዶላር በጣም ዝቅተኛ ስለሆነ ዜሮ ነጥ ዜሮ ዜሮ ነው የሚቀንስብኝ አሁን እንደ ዶላር ነው። በሶስት ዶላር ስለገባው ነው ማለት ነው። አይዞሌትድ ነው ያደረኩት። ክሮስ ሲሆን ግን ይሄ ሲያልቅበት ወደዛ የ ወደዛ የ ይቀንሳል ማለት ነው። ስለዚህ እንደዚህ ካረጋችሁ በኋላ ደግሞ ሪስክ ማኔጅመንት ያስፈልጋችኋል። ቲፒም ወይም ደግሞ ኤስኤል ያስፈልጋችሁ ቲፒ ማለት ቴክ ፕሮፊት ሲሆን ኤስል ማለት ደግሞ ስቶፕ ሎስ ነው ማለት ነው። ስለዚህ የምታደርጋላችሁ ወደ ቲፒ ትገቡና እዚህ ላይ ማለት ነው እች ከታች ትመለከታታላችሁ ወደ ቲፒ ትገባላችሁ። በመቀጠልም ቴክ ፕሮፊታችሁ የምታደርጉታላችሁ። ለምሳሌ ምን ያክል ማትረፍ ነው የፈለጋችሁ ከዚህ ትሬድ ላይ ለምሳሌ 50 ዶላር ብለው እንደምትመለከቱት ከአንድ ሺህ ፐርሰንት ላይ መሄድ አይቻልም። ለምሳሌ ያክል እሺ ስድስት ዶላር ማትረፍ ፈልጋለሁ ካልኩኝ ወደ 66 ፐርሰንት አካባቢ ነው ማለትም 1 አካባቢ መግባት አለበት ፕራይሱ። ኦኬ ስቶፕሎስ ደግሞ ምን ያክል ከተፋልኩ ደግሞ አሁን ለምሳሌ ፒኤንኤል ብለውእና እሺ፣ ከዚህ ትሬድ ላይ በሶስት ዶላር ትሬድ አድርጋለሁ፣ ነገር ግን ሪስክ ማድረገው ደግሞ አንድ ዶላር ነው ካላችሁ ደግሞ እዚህ ለሚታችሁ አንድ ትሉ ታላችሁ። ልክ 1856 ሲሆን ያስወጣችኋል ማለት ነው። ሙሉ በሙሉ የሚያስወጣችሁ ደግሞ ከላይ ትመለከቱ በቢጫ ያለችው ናት። 1985 ሲሆን እናንተ ራሱ ያስወጣችኋል ማለት ነው። እንደዚህ ካረጋችኋል። በፕራይስ ከሆነ ደግሞ ፕራይስ ፕራይስ ታደርጉታላችሁ። ለምሳሌ ፕራይስ ፕራይስ ካረጋችሁት በኋላ እኛ የገባንበት አብሬጅ ፕራይስ ከሚለው ላይ ነው 1806 ነው የገባን። ሾርት ስላል ነው ለምሳሌ ያክል 1750 ሲሆን ፕሮፊት የመውሰድ ይፈልጋሉ ካላችሁ ልክ እንደዚያ አደርጋችሁ ታስቀምጡት። ኦኬ 1750 ሲደርስ አንድ ዶላር ታተርፋለ፣ ዛን ሰዓት ከትሬዲንጉ ያስወጣሉ ይላል። እታች ወርዳችሁ ደግሞ አሁን 1806 ላይ ነው ያለ አይደል፣ 1820 ሲደርስ እኔ ከዚህ ትሬድ መውጣት ፈልጋሉ ካላችሁ ደግሞ ልክ እንደዚያ አደርጋችሁ ላይክ 0.2 ዶላር ሲቀንስባችሁ ራሱ ያስወጣችኋል። በመቀጠልም ኮንፊርምስ ትሉት ዚህ ነው የተመለከቱት ቲፒ እና ቴክ ፕሮፊታችሁ ማለት ቲፒ እና ስቶፕሎሳችሁ ሎሳችሁ እዚህ ላይ ይቀመጥላችኋል ማለት ነው። ከዛ እንደምትመለከቱ ቻርቱን ገብታችሁ ሲታዩት እንደምታዩት እዚህ ላይ ሲደርስ ያሳያችኋል። ከአረንጓዴ ላይ ሲደርስ እንትናችሁ ያስወጣችኋል፣ ኤስኤል ሊነካባችኋል። ወደታች ሲወርድላችሁ ደግሞ 1750 አካባቢ ሲደርስ ደግሞ እንደዚህ እንደምትመለከቱ ደግሞ ገንዘባችሁን ትርፍ አርጎ ያስወጣላችኋል ማለት ነው። ላይ ከዚህ በፊት ያሳየኋችሁ በነዚ ትሬድ ነው ማለት ነው። ከዛም እናንተ ትሬድ ማድረግ ያለባችሁ እኔ ወይም ነገራችሁ መሰረት ማንኛውም አይነት ኤክስቼንጅ መጠቀም ትችላላችሁ። እኔ የተጠቀምኩበትን ከዚህ በፊትም ታውቁታላችሁ፣ ነገር ግን እናንተ የተለያዩ መጠቀም ትችላላችሁ በዛ መልክ አድርጋችሁ ልክ እንደዚህ ትሬድ ማድረግ ትችላላችሁ ማለት ነው። ላይክ ፊቸር ማለት እንደዚህ ነው። አይኖ ተጨማሪ ዲቴል ቪዲዮ ያስፈልጋል። ዲቴል ቪዲዮ ከፈለጋችሁ ከዚህ በተጨማሪም ደግሞ አስቀምጡልኝ። ነገር ግን ይሄም ደግሞ ላይክ እንደ ጀማሪ በጣም በቂ ነው እያስባለሁ። ላይክ ጀማሪ ስለሆናችሁ ደግሞ ሁኔ ትሬድ አልኩ ባልኳቸው መሰረት ትሬድ ስለምታደርጉ ለመግባት ያክል ጠቅማቸዋል ማለት ነው። ከዛ ግን በልምድ የሚደረግ ነገር እኔ ከተማርኩት በኋላ በልምድ ነው እንደዚህ ነገር ያካበትኳቸው እንጂ ተጨማሪ ነገሮች እዚህ ላይ አሉ። ለምሳሌ ማርኬት ስነኩ፣ እነዚህ ትሬዲንግ ስቶፕ፣ ፖስት ኦንሊ፣ ትሪገር ሊሚት ነው የሚባሉ ነገሮች አሉ። እነሱ ነገሮች እንዳሉ ሁሉ አሁንም ግን ይሄ ነገር ለጀማሪ በቂ ነው እየሰላሰብኩ ነው። ተጨማሪ ሀሳብ ካላችሁ እንደተለመደው ኮሜንት አስቀምጡልኝ። ለድምፅ ጥራቱ በጣም ይቅርታ ጠይቃለሁ የማይክ ባትሪ ስላለቀብኝ አሁን የተጠቀምኩ ምገኝ በስልኬ ማይክ ነው ማለት ነው። ስለዚህ እነዛ ነው። ተጨማሪ መረጃ ካላችሁ አሳውቃችኋለሁ። ፎሎ፣ እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። ይመሻችሁ፣ እወዳችኋለሁ።